ኢየሱስ ጨረቃን ከፍለዋል ወይ? እንደ ነብዩ መሐመድ አሰይ ሰላሁ ዐለይሂ እኛ እኔ ነገርኩ። ስለ ጨረቃ ይሄን ያህል የእምነት ዕውቀት የለኝም። ስለ ጨረቃ እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። አስራ ሁለቱን 12 ሐዋርያት ቁጫ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን አሁን አንድ ነብይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደለም? ሌላኛው ደግሞ ሊያደርግ ይችላል። እሺ ሙሴ ባህርን ከፍሏል አይደለ? ኢየሱስ ባህርን ከፍሏል ወይ ብለሽ፣ አይ አልከፈለም። ስለዚህ ሙሴ በለጠ ማለት ነው። አያራ አይደለም። ይሄ መበላለጫ ሚዛን አይደለም። ተአምር። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍሏል። አንድ ነብይ ታመጫለሽ፣ መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለ። ስለዚህ ጨረቃን ከፍሏል እና ስለዚህ በቃ ከእርሳቸው አምላክ ናቸው፣ አያስኬድም እንደዚህ። ይህ አምላክ በቃ እሱማ፣ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ አንድ ጊዜ አዳምጪኝ። ስለዚህ ተአምር የመልእክተኛነታቸው የእውነተኛነታቸው ማረጋገጫ ነው። ገብቶሻል አላርላ እንጂ የአምላክነት ማረጋገጫ ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው። የሐዋርያ ስራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። ልክ በሙሴ በኩል ባህሩን እንደከፈለ መቼ ሙሴ አይደለም። ያቺ በትሯ አይደለችም ባህሩን የከፈለችው አይደል? የአምላክ ኃይል ነው በዚያ ላይ እየሰራው ልክ እንዲሁ ለክርስቶስ የሚያን ተአምር የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለአይሁዲዎች አናምን ብለው ሊወግሩ ሲሉ፣ ስለማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው ስለየትኛው ኃጢአቴ ነው የምትወግሩኝ? ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል። አሁንም ነቢይ መሐመድ ዓለይሂ ወሰለም ጨረቃን ከፈሉ የሚለውን ስናገኝ ጊዜ በራሳቸው ነው ብለን አንወስደው፣ ነገር ግን አምላክ በእርሳቸው በኩል ይህን ተአምር አደረገ ነው የምንለው ዶክትር ይሄ ነው። አንድ መልእክተኛ ሲልክ አምላክ አላ ስብሃነተዓላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥል ያደረገው አምላክ ነው። ቦታቸው አለረ ዮናስን ባህሩ ማነው አሳ ነባሪው እንዳይውጠው እንዳይበላው ይቅርታ እንዳይበላውና እንዳይገላ ያደረገው አምላክ ነው። በነቢያት በኩል በርካታ ተአምር ሲያደርግ ቆይተዋል። እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ ሄድ ይቻላል። ፍርድ ላይ የዓለም ፍፃሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ የዓለም ፍጻሜና፣ ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው። ዓለም ከመፈጸሙ በፊት መሲሁ ይመጣል ወይ? አዎ ይመጣል። የዓለም ፍጻሜ ወይንም የትንሳኤዋ ቀን ማነው ከተባለ የሚፈርደው ራሱ አምላክ አላ ስብሐነ ተዓላ ነው። ይህን ሲናገር ምናለ? አለ እናላሃ ያሕኩሙ በይነኩም የውም ልቅያማ ይላል። የትንሳኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል። በምድር ላይ እስከሆነ ዚች ምድር ላይ ከሆነ ነቢያቶችን

ፈሕኩም በይነ ናስ ይለዋል። ዳዊት ወይ እኔ በምድር ላይ ምትክ አድርጌሃለሁ ሆኜና በሰዎች መካከል ፍረድ፣ ይለዋል አይደል? የበፍረድን ስልጣን ይሰጣቸው ነበር አላህ ለነቢያቶች። መሲሁን በሚመጣ ጊዜ በዚች ምድር ላይ ትንሳኤ ቀን አይደለም፣ በዚች ምድር ላይ መሲሁን ያደርጋል። በሰዎች መካከል ያስተዳድራል፣ ይፈርዳል። እንደባስተዳደሩ ማለት ነው። ልክ ነቢያቶች ሲፈርዱ እንደነበረው በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነብይ መሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው እርሳቸው አንድ ተከታይ ይሆናል። በዚያ ይዳኛል፣ ለራሱ በዚያ ህግ ይኖራል፣ ሰዎችንም በዛ ህግ እንዲኖረ ያደርጋል። እኮ ነቢዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁንኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለአስራ ሁለቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁን እሺ፣ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል። ኢየሱስ ክርስቶስ ሞቱን ትንሳኤ እንደሚያደርገው ሞቶ እንደማይቀር ድል እንደሚያደርግ፣ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ አሁን ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው? ወገናችን፣ ያ ነብይ ነበር። መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነብያቶች ስለሆነ እኔና አብ ደሞ አንድ ነን ብሏል። መጀመሪያ አንተ እንዴት ነው በሌላ እንደዚሁ ስንወስድ፣ እናቴ ዛሬ ይሄንን እቃ አታምጪ አለችኝና፣ ከዛ በሌላ ጊዜ ደግሞ ሌላ ሰው መጥቶ ያንን እቃ አምጪ ምናምን ሲለኝ እንዴት ነው አንድ አይነት ሊሆን የሚችለው? ከባክ ከመሐመድ በፊት ኢየሱስ ክርስቶስ ነበረ። ኢየሱስ ክርስቶስ ለምን ወደ ምድር እንደተላከ ሁሉ አስተምሮናል። በጣም ጥሩ። እሺ ከኢየሱስ ክርስቶስ በፊት ማን ነበረ? እስኪ ጥቀሹ። ከኢየሱስ ክርስቶስ እኛ ኢየሱስ ክርስቶስን ነቢይ ብለን ስለማናምን ከኢየሱስ ክርስቶስ በፊት ማንም አልነበረም። ማንም ነበረ? ሙሴ መቼ ነበረ? ስለ እነ ሙሴ ምናምን ምናምንማ ነበሩ እኮ እነሱን እኮ አይደለም መምልክ ከኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እኮ እንዴት ነው ወደ ምድር ራሱ የተላከበት? ዋና ፐርፐዙ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት፣ ማለት ኃጢአተኞችን ለማዳን ነው የመጣሁት ነው። ለምን መጣ? ደምብራ መጣ ደ ነው። ወገናችን ከሱ በፊት ማን ነበር አልኩሽ፣ ሙሴ ነበር አልሽ። አንድ አንድ ነብይ ከኋላ በጣ ከፊት በጣ ይሄ አይደለም። ኢንሻአላህ ነው አይደለም። ማን የቀደው እነ ሙሴ ታምራትን ሲያደርጓን ነበርማ። አድርገዋል። አላረጉ? አድርገዋል። ባህሩን ይከፍለዋል ሙሴ ወይስ አልከፈለ? እሱ እኮ በእግዚአብሔር ትእዛዝ ነው እንጂ ያደረገው ሙሴ፣ ላይክ እንደ ኢየሱስ ክርስቶስ ምንም አይነት ታምር ያደረገው የለም። ኢየሱስ ክርስቶስ አሁን እንዴት ነው ማዳን እኮ የቻለው ኢየሱስ ክርስቶስ ነው እንጂ ሙሴ አይደለም። እነ ሙሴ እነ አብርሃም እነ ያዕቆብ እነ ኢሳያስ ምናምን እነሱ አይችሉም እኮ ድረስ እንደ እያዳመጣችሁ እሱ ግን አላደረገም። አልሻለቀ አለቀ አዳምጫ አልደግም መሲሁ አንድም ነገር አላደረገም። ከራሱ ላሳይች ነው አሁን አምላኩ ነው ተአምራቶች ሁሉ ያደረገለት ማስረጃ ረስተሽ ትፈልጊያለሽ። እና ያው እነዚህ ጋ ምን ይላል የሐዋርያት ስራ ምዕራፍ ሁለት ቁጥር 22። መጽሐፍ ቅዱስ ይዘሻል ወይ ስላውጣልሽ አልያዝኩም። እሺ የሐዋርያት ስራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ያው የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬት ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች እያለ ይናገራል። አይሽ ማነው አድራጊው? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ባደረገው ይላል። ድርጊቶቹ የማን ናቸው? የእግዚአብሔር ናቸው። እግዚአብሔር በኢየሱስ በኩል ተአምራትን አደረገለት ነው የሚለው፣ አይደለ? ይሄ ነው። ልክ በሙሴም በኩል ያደረገው አምላክ እንደሆነው ሁሉ በኢየሱስ ክርስቶስም በኩል ያደረገው አምላክ ነው። እሺ እኮ እግዚአብሔር ኢየሱስ ክርስቶስ ደግሞ እኔና አብ አንድ ነን ብሏል። ገባህ? ምንድን ነው አንድነቱማ? ይኸውልህ አሁን ለምሳሌ እኛ በእኛ የዓለም ፍርድ ሊፈርድ የሚመጣው ኢየሱስ ክርስቶስ ነው። ስለ ኃጢአታችን የሞተው ኢየሱስ ክርስቶስ ነው። ማኪ አንድነቱ በምንድን ነው አልኩ። ሦስቱ ስላሴዎች ናቸው አንድነቱ፣ አብ ወልድ፣ መንፈስ ቅዱስ አለ። አብም ወልድም መንፈስ ቅዱስም አንድ ነው። እኔና አብ አንድ ነን ያለው መንፈስ ቅዱስ ይላል ኢየሱስ ክርስቶስ እኮ በመንፈስ ቅዱስ የተወለደ ነው እንጂ በስጋ እንደኛ በስጋ የተወለደ አይደለም። ዛሬ ስለወለደው አይደለም። ጥያቄው አንድነቱ ከምን አንጻር ነው እኮ። አብ ወልድ መንፈስ ቅዱስ አንድ መሆኑን እኮ እየነገርኩህ ነው። ኢየሱስ ክርስቶስ የተወለደው በመንፈስ ቅዱስ ነው እንጂ እንደኛ በስጋ አይደለም። ስጋ ለብሶ ወደ ምድር መጣ እንጂ እንዴት ነው እኛ እናትና አባቶቻችን እኛ እንደሚወልዱን አይደለም እያሉ ነው አውጪው እና እሺ አውዱን እያየን እንተርጉማሽ፣ በቃ አንቺ ተርጉም። የለም አጭ የት ጋ ይቀየኛል? ከምን አንጻር እንደሆነ አንድነቱ እዚያ ጋር ይገራን። ራሱ የትገራን ቆይ ልፈልገው እና እስከዛ አውሮ እኔ ልፈልገው